አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚችም ቀን ሐዋርያ ቅዱስ ዮልዮስ አረፈ። ዳግመኛም በዚች ቀን ኢትዮጵያዊ ጻድቅ እንደ ሐዋርያው ታዴዎስ ግመልም በመርፌ ቀዳዳ ያሾለኩት አባት አቡነ ታዴዎስ ዘጽላልሽ ልደታቸው ነው። ሐዋርያው ቅዱስ ዮልዮስ የዚህም ቅዱስ ትውልዱ ከይሁዳ ነገድ ከእስራኤልም ልጆች ከቤተ ገብርኤል ነው የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። ከሰባ ሁለቱ አርድእትም የተቆጠረ ሆነ። የመንፈስ ቅዱስንም ሀብት ከሐዋርያት ጋራ ተቀበለ። ከእሳቸውም ጋራ ታላቅ መከራ ደርሶበታል። ከዚህም በኋላ ሐዋርያት በአንብሮተ ዕደ ኤጲስቆጶስነት ሾሙት። ከእንድራኒቆስ ጋራም በሀገሮች ውስጥ እንዲሰብክ ላኩት። እንድራኒቆስም ባረፈ ዕለት ባረፈ ጊዜ ይህ ቅዱስ ዮልዮስ ገንዞ ቀበረው። ከዚያም በኋላ ከእርሱ እንዳይለይ ወደ እግዚአብሔር ጸለየ። በማግስቱም ዛሬ አረፈ። እንሆ የከበረ ሐዋርያ ቅዱስ ጳውሎስም እኒህን ሐዋርያት በሮሜ ክታቡ እንድራኒቆስንና ዮልዮስን ሰላም በሏቸው ሲል አስታውሷቸዋል። ለእግዚአብሔር ምስጋና ይሁን እኛንም በአባቶች ሐዋርያት ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለም አሜን። አቡነ ታዴዎስ ዘጽላልሽ። አቡነ ታዴዎስ ዘጽላልሽ አባታቸው ካህኑ ሮማኒዮስ የደብረ ሊባኖስ የአቡነ ተክለ ሃይማኖት አጎት ሲሆኑ እናታቸው ማታ ይባላሉ። የትውልድ ቦታቸው ጽላልሽ ዞረሬ ነው። ሲወለዱ አምደ ብርሃን ተተክሎ እየታየ ሲሆን እሳቸውን በብርሃን ልብስ ተጠቅልለው ታይተዋል። እድሜያቸውም ለትምህርት ሲደርስ ለሊቀ ካህናቱ ለህይወተ ብነበፂዮን ተሰጥተው ሃይማኖትን በሚገባ ተምረዋል። አቡነ ተክለ ሃይማኖት ዳሞት ተሻግረው ሞቶሊሞን አስተምረው ካሳመነው በኋላ አቡነ ታዲዎስን ወደ እሳቸው እንዲመጡ ለከውባቸው ሂደው አቡነ ተክለ ሃይማኖት እያገለገሉ ዘጠኝ ዓመት ተቀመጡ። ከዘጠኝ ዓመት በኋላም ግን አቡነ ተክለ ሃይማኖት ወደ አባ በጸሎተ ሚካኤል ሲሄዱ አቡነ ታዴዎስም ወደ ጽላልሽ ተመልሰዋል። ለሁሉም ከሰላሳ ሁለት ዓመት በኋላ ተመልሰው በጽላልሽ ተገናኝተው አቡነ ተክለ ሃይማኖትም ለአቡነ ታዴዎስ ማዕረግ ምንኩስናን ሰጥተዋቸዋል። አቡነ ታዴዎስም በስጋ እድሜ ታላቅ ቢሆንም እንደ ታናሽ ብላቴና አቡነ ተክለ ሃይማኖትን እያገለገሉ በደብረ ሊባኖስ ተቀምጠዋል። ከዚያም በኋላ አቡነ ተክለ ሃይማኖት አቡነ ታዲዮስም ወደ ጸጋጋ እንዲሄዱ ነገሯቸው። ምክንያቱም አቡነ አንዮሮስ በዚያ ሲያስተምር ከሀዲያን ደብድበው አስረዋቸው ነበረ። እሳቸውም ታስረው ሳለ ወደ አቡነ ተክላ ሃይማኖት ዘንድ የሚልኳቸው ሲያስቡ ቁራ መጥቶ እኔ እላካለው ቢላቸው ክፋትህ እንደ መልክህ ነው ብለው እንቢ አሉት። ፀአዳ አፏ መጥታ እኔ ከሀገራችሁ ከዞረሪ የመጣሁ ነኝ እኔ እላካለሁ ብትላቸው መተህ አድነኝ ብለው በክንፋቸው ላይ ጽፈው ልካዋት እሷም መልእክቱን ለአቡነ ተክለ ሃይማኖት አድርሳ ነበረ። ስለዚህ ነው አቡነ ታዴዎስን ሕዝቡን ከአጼያት ግዞት አኖርስን ከእስራት እንዲያስፈቱ የላኳቸው። አቡነ ታዴዎስም ከደብረ ሊባኖስ ወደ ደብረ ማርያም በሰረግላ ነፋስ ተጭነው በአንድ ሰዓት ደርሰው ምኑጥ ከተባለና ካልወስን አኑሮስን ካሰሯቸው ንጉሥ ፊት ቢደርሱ፣ ንጉሱ በድንጋጤ መላክ የመጣበት መስሎት ሲፈራ ከሰው ወገን መሆናቸውን ነገረው። ክርስትናን አስተማሩት። ጋኔንን ከእሳት ጥሎት ሲሰቃይ የኖረና ሊሞት የደረሰ ልጁን ቢፈውስለት በትምህርታቸውና በታምራቸው አምኖ ህዝቡ ክርስትያን እንዲቀበል በአዋጅ አስነገረ። አፏጃል የሚባል ባለጸጋ ወደ አቡነ ታዴዎስ ቀርቦ ሲማር፣ ባለጸጋ ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል ማቴዎስ 19 ቁጥር 24 ማርቆስ 10 ከቁጥር 25፣ ሉቃስ 18 ከቁጥር 25 የሚለውን የወንጌል ቃል ሲሰማ ለአእምሮም ረቆበት እስቲ አድርገህ አሳየን አላቸው። አቡነ ታዲዎስም እናቲቱን ግመል ከነ ልጇ ቀጥሎም 28 ግመሎችን በየተራ በመርፌ ቀዳዳ እያሾለከ አሳይቶታል። ህዝቡም ሁሉ በእጅጉ ሲገረምና በአምላክ ታዲዎስ ስም አምነው ሲል የባለጸጋው ልጅ ሙሳ ግን በት በት በምትሃት አሳይቶን ነው እንጂ የእውነት አይደለም፣ በማለት አባቱን እንዳያምን ይነግረው ጀመረ። ይህንንም ሲናገር በመጀመሪያ ያለፈችው እናቲቱ ግመል ረግታ ገደለችው። እውነት ታዴዎስም ንጉሱን አባቱን አፋጃልንና ህዝቡን የሞተ እንደሚነሳ ሲያስተምራቸው የሞተ ይነሳል እስኪ ይህን የሞተን ልጅ ይነሳና ሁሉም አይቶ ይመን አላቸው። እሳቸውም ዛሬ ተቀብሮ ይዋልና ነገ በሶስተኛው ቀን ይነሳል ብሏቸው ተቀብሮ ዋለ። በማግስቱም አፋጃልን ጠረው አላዛር ከሞት ባስነሳው በኢየሱስ ክርስቶስ ስም ልጅ ሆይ ናውጣ ብለህ ከልጅህ መቃብር ላይ አኑረው ብለው ዘንጋቸውን ሰጡት። ሄዶም እንዳሉት ቢያደርግ ልጁ አፈፍ ብሎ ተነስቷል። ይህንንም ያዩ የሀገሩ ሰዎች ሁሉም አምነው ተጠምቀዋል። እሳቸውም አስራ ሁለት አብያተ ክርስቲያንን አንጸው ሞቶ የተነሳውን ሙሳን ሙሴ ብለው ሰይመው አስተምረው ሊቀ ካህናት አድርገው ሹመውት አቡነ አኒሮስን ይዘው ወደ ጽላልሽ ዞሬረ ተመልሰዋል። አቡነ ተክለሃይማኖት ካረፈ በኋላ አባ ያዕቆብ የተባሉ። ጳጳስ ከግብፅ መጡ። የአቡነ ታዴዎስን ዜና ሲሰሙ ተደስተው ከአቡነ ፊልጶስ ጋር የሆነውን አስጠርተዋቸው የአባታችሁን ዜና ገድል ንገሩኝ አሏቸው። አቡነ ታዴዎስም ጨዋታ በአስተርጓሚ አይሰምርም ብለው ወደ ጌታችን ሲጸልዩ የጳጳሱ ቋንቋ ለአቡነ ታዴዎስ የአቡነ ታዴዎስም ቋንቋ ለጳጳሱ ተገልጦላቸው የመሸ የነጋ ሳይመስላቸው አርባ ጾምን ሲጫወቱ ቆይተዋል። ከዚህም በኋላ ጳጳሱ ከንጉሱ ተማርከው ሊቀ ካህናት ጽላልሽን ብለው ሹመዋቸዋል። ነግህንና በሰርክ ቤተ ክርስቲያንን እያገለገሉ ቀን ወንጌል እየሰበኩ፣ ሌሊት ከባህር ገብተው ሲጸልዩ እያደሩ በታላቅ ተጋድሎ እየኖሩ ሳለ ከአስር ዓመት በኋላ ሰይጣን በንጉሥ በአምደ ጽዮን ፍቅር ዝሙት አሳድሮበት በክፉዎችም ምክር አታሎት የአባቱን ቅምጣ ገባ። አቡነ ታዴዎስ ይህን ሲሰማ እንደ ነቢዩ ኤልያስ እና እንደ መጥምቁ ዮሐንስ በቀጥታ ሄደው ንጉሱን ገስጸው አውግዘውት፣ ገስጸውና አውግዘውትም አቡነ ማትያስን አስከትለው ሲመለሱ ቅምጧ የንጉሱን ሚስት በፈረስ ተከትላ ደርሳ የኋሊት አሳስራ ዛሬ ማርያም ገዳም ከሚባለው ቦታ ፊት ለፊት ካለው ትልቅ ገደል ውስጥ ሁለቱንም ጣለቻቸውና ጥር 29 ቀን በሰማትነት አረፉ። በሰማትነት አርፈውም ደማቸው ከፈሰሰበት ከገደሉ ስር በፈለቀው ጸበላቸው ታዴዎስ ወማትያስ እያለ ሶስት ጊዜ ብቅ ጥልም እያለ የተጠመቀ አርባ ቀን ህጻን እንደሚሆን ጌታችን ቃል ኪዳን ገብቶላቸው የምሰማትነት በተቀበሉበት አካባቢ የተሰራው ቤተ ክርስቲያናቸው በጠላት ወረራ ጊዜ ፈርሶ ቦታው ጠፍ ሆኖ የኖረ ቢሆንም የአካባቢው ህዝብ ቦታውን ከልሎ በክብር ሲጠብቀው ስለኖረ ፈቃደ እግዚአብሔር ሆኖ የአቡነ ታዴዎስ ወስታ ቦታቸው በ2005 ዓ ም ከኢትሳ ተክለ ሃይማኖት ገዳም ወጥተው ጻድቁ ሰማዕትነት በተቀበሉበት አካባቢ በተሰራው መቃኞ ቤተ ክርስቲያናቸው በታላቅ ክብር ገብተዋል። ቤተ ክርስቲያኑም ከኢትሳ በእግር የአንድ ሰዓት ተኩል ርቀት ላይ ይገኛል። ምንጩ መዝገበ ቅዱሳንና የጻና ሐይቅ ሐይቅ ደብረ ማርያም ገዳም አጭር ታሪክ የምትለው መጽሐፍ ላይ በዚችም ዕለት ሰማዕታት የሆኑ የአንስያ ከሰባ ሁለቱ አርድእት ያንዱ የአፈሮዲጡ፣ የዩልያና፣ የቄስስ ታኦድራጦስ፣ የጳጳስ ታድሮስ፣ የዩልኒያኖስ የእናቱ የእስክንድርያ የሆኑ ደግሞ የኤስ ድሮስ፣ የሚስቶና የሁለት ወር ልጅዋ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅላጦኖስ የገደላቸው ለነርሱ ማህበር መታሰቢያቸው ሆነ። ለእግዚአብሔር ምስጋና ይሁን፣ እኛን በአባቶች ሐዋርያ ጸሎት ይማርም፣ በረከታቸው ከኛ ጋር ትኖር ለዘላለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።